ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ቆንጆ የሆነ የጾም ሮል እንሰራለን። እንደምትወዱት ተስፋ አድርጋለሁ። ለመጀመሪያ ጊዜ ወደ ቻናል የመጣችሁ እንኳን ሰላም መጣችሁ። ላለው ስራይን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ሁል ጊዜ የምታበረታቱኝ የምትደግፉኝ ዩቱበር ቤተሰቦች እጅግ በጣም አድርጌ ያመሰግናለሁ። አሁን ወደ አሰራሩ እንሄዳለን። እዚህ ጋር ዱቄት የፍርኖ ዱቄት አዘጋጅቼ ነበር። እንደዚህ በቡና ሲኒ አንድ ማ አንድ ከግማሽ አድርጌ አለው። እንዲሁም ጨው ጨምሬበታለው። በመከተል እንደዚህ ውሃ አድርጌ በደንብ የምፈልገውን መጠን እስኪሆንልኝ ድረስ እመተዋለው። እንደምትመለከቱት እዚህ ጋር ሁሉ ጊዜ እንደምላችሁ እንደ ቤተሰቦቻችሁ ብዛት፣ እንደ ፍላጎታችሁ መጠቀም ትችላላችሁ። እንደዚህ ውሃ ጠብ እያደረግኩኝ በደንብ እስከምፈልገው እስኪሆንልኝ ድረስ አቀጥነዋለው። ያው በዚህ መልኩ ቆንጆ ሆኖ ቅጥን ብሎልኛል። እንደምፈልገው ሆኖልኛል። አሁን ደግሞ የምጋግርበትን አዘጋጅቼ ደግሞ እንጋግረለን ማለት ነው። ይኸው እንደዚህ የተወሰነ ትንሽ ዘይት አድርቄበታለሁ። በመቀጠል ያዘጋጀውትን ሊጥ ደግሞ አድርቄበታለሁ። ሊጡን አድርጋችሁ ወዲያው ነው ቅርጾን እንዲይዝላችሁ ማሽከርከር ያለባችሁ። ይኸው እንደዚህ እንደምትመለከቱት እናንተ ከፈለጋችሁ በጭልፋ ማድረግ ትችላላችሁ። ያው ግን ሊጡ በደንብ ስለቀጠነ ይመቻል እንደዚህ አድርገዋለሁ። ይኸው እንደዚህ ቆንጆ ሆኖ በስሎልኛል። አሁን በመቀጠል ብዙ አላበስለውም እንደምታዩት ከለሩን ሲያለቅነ የማወጣው ያው ስለምጠብሰው እንደዚህ አደርገዋለሁ። በተመሳሳይ አራት ፍሬ ወቶልኝ አዘጋጅቻለሁ። ይኸው እንደዚህ ደግሞ የካሮት እንደዚህ በዚህ መልኩ ያዘጋጀውት ካሮት ነበር። ዘይት ጨምሬ ለብቻው እንደዚህ ጠብሰዋለሁ ለተወሰነ ደቂቃ። ካሮቱ እንደዚህ እንደምትመለከቱት ነው። ከትፌ ያዘጋጀሁትን ሁሉ ነገር አነስ አድርጌን ያዘጋጀሁት። እናንተ ጨመር አድርጋችሁ መስራት ትችላላችሁ። አንድ ራስ አነስ ያለ ቀይ ሽንኩርት ደግሞ አድቅቄ ከትፌ ጨምሬበታለሁ። ያው በዚህ መልኩ እሱንም አንድ ላይ ከካሮቱ ጋር ለተወሰነ ደቂቃ ጠብሰዋለሁ። በመቀጠል እዚህ ጋር ነጭ ሽንኩርት ጨምሬበታለሁ። እንዲሁም ደግሞ የጥቅል ጎመን እንደዚህ በደቃቁ ከተፈ አዘጋጆቼ ነበር እሱን ደግሞ ጨምርበትና አብሮ ውስጥ እንዲሉልኝ እተወዋቸዋለሁ። በእንፋሎት ማለት ነው። ይሄው እንደምትመለከቱት ለተወሰነ ደቂቃ ከድነዋለሁ። ይህንን በጾም ሰዓት እንዲሁ መመገብ የምንችለው ፈጣን የሆነ አሰራር ነው። እዚህ ጋር የድፍን ምስር ቀቅዬ አዘጋጀሁት ነበርና እሱን ደግሞ እንጨምርበትታለን ወደ መብሰሉ ሲቃረም ማለት ነው። እዚጋ ያዘጋጀውት የባህሮ ሽንኩርት ነበር እሱን ደግሞ እንደዚህ እጨምርበታለው። እኔ ብዙ ጊዜ የባህሮ ሽንኩርት እንደዚህ ስሰራ ልጫዎች ላይ አናቱ ላይ ነው አናቱ ላይ ነው እንደዚህ የምጨምርበት ተወሰነ ከባህሮ ጋር ከባህሮ ሽንኩርቱ ጋር እንዲቀላቀልልኝ ተወሰነ በእንፋሉት ካበሰልኩት ካዘጋጀሁት በኋላ እንደምትመለከቱት በደንብ ቆንጆ የሆነው ጥብስ ብሎልኛል አለ ምንም ውሃ በራሱ ብቻ ጥብስ አድርጌ ዋለሁ። በጣም ቀላል ነው፣ ጣፋጭ ነው። እንደዚህ አድርጋችሁ መመገብ ትችላላችሁ። እዚህ ጋ የድፍን ምስር እንደነገርኳቸው ያዘጋጀሁትን ቀቂ ያዘጋጀሁትን እጨምሬበታለሁ። እንደምትመለከቱት እናንተ እዚህ ጋ የምትፈልጉትን ጨምራችሁ የማትፈልጉትን አውጥታችሁ መስራት ትችላላችሁ። እኔ ግን ይህንን ጨምሬን የሰራሁት እና አንድ የምትሞክሩት ደግሞ መልካም ነው። በጣም ነው የሚጣፍጠው፣ ቆንጆ ነው። እዚጋ እየበሰለ ስለሆነ የድፍን ምስሉ አብሮ ትንሽ ያሉትን ግብዓቶች ደግሞ ቴስቱን እንዲይዝ የተወሰነ በእንፋሎት አበስለዋለሁ። እዚጋ እሳቱን ሙሉ ለሙሉ ቀንሸዋለሁ። አሁን ያዘጋጀኋቸውን ቅመማ ቅመሞች ደግሞ አብረን እንጨምራለን። እዚጋ ከሞኑ የጨመርኩበት፣ በመቀጠል ደግሞ ያዘጋጀውት የ ጥብስ ቅጠል አለ፣ የተፈጨ ጥብስ ቅጠል እሱንም ጨምሬበታለሁ። አሁን ጨው ጨምራለሁ ለጣም። እስካሁን ስትመለከቱ ምንም አይነት ጨው አልጨመርኩም እና የድፍን ምስሩም ሲቀቀል ጨው የለውም። በመቀጠል እንደዚህ አቀላቅላችኋለሁ። በጣም ቆንጆ ነው የሆነው። እንደዚህ የተወሰነ ካቀላቀልኩት በኋላ እሳቱን አጠፋሁና ለማዕድ ወይም ለሮሉን ለማዘጋጀት አቀርበዋለሁ ማለት ነው በሳህን ላይ አድርጌ የተወሰነ እንዲቀዘቅዝልኝ አድርጌዋለሁ። እዚህ ጋ ትንሽዬ ቃሪያ ነበር አድቅቄ የከተፍኩት። አያቃጥልም ይሄ ቃሪያ። በደምብ ድቅቅ አድርጌ የከተፍኩት ቃሪያ ጨምሬበታለሁ። እንደዚህ ካደረግኩኝ በኋላ፣ ያው እሳቱን ካጠፋው በኋላ ነው ቃሪያውን ያደረግኩበት። እንደዚህ ካደረግኩ በኋላ እንዲበርድልኝ በሳህን አድርጌዋለሁ። የተወሰነ በሳህን ካደረግኩት በኋላ ያዘጋጀሁት የጋገርኩት ለጥ ቂጣ ላይ ደግሞ እንደዚህ ያደርገዋለሁ እናንተ እዚህ ጋር እንደፈለጋችሁ አይነት ቅርጽ መስጠት ትችላላችሁ። ያውኔ ያው የሚገዛውን አይነት ሮል እንዲሆንልኝ በቃ ትንሽ ሞክሬያለሁ። ብቻ በዚህ መልኩ ደግሞ የተወሰነ ሊጥ በጥብጬ ነበር ያስተረፍኩት ሊጥ ነበረ። እሱን እንደዚህ አጣብቅበታለሁ ማለት ነው። ያው እንደምትመለከቱት እያጣበቅኩኝ በስነስርዓት አስቀምጠዋለሁ። እያንዳንዱን በተመሳሳይ ስቴፕ አዘጋጀዋለሁ ማለት ነው። ሁሉ ጊዜ የምትደግፉኝ የምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ሼር ኮመንት፣ ላይክ እያደረጋችሁ የምትደግፉኝ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝ ይላለሁ። አሁን ሁለተኛውን ምስቴፕ እንደዚሁ አድርጌ አዘጋጀዋለሁ። ሁሉ ጊዜ ጓንት ለምን አታደርጊም ለምትሉኝ ሰዎች ይህንን ለቤተሰቦቼ ለራሴ ነውና የምጠቀመው ብዙም ጓንት አልጠቀምም እኔ በእጅ ብሰራ ነው በጣም የሚቀለይ ለዛ ነው። ይኸው እንደዚህ በንጹህ እጄ ያዘጋጄ ጨርሻለሁ። አሁን ይቀረኛል አንድ እንደዚህ አድርጌ ደግሞ ሌላኛውን ሶስተኛውን እንደዚህ አዘጋጀዋለሁ። በጣም ቀላል ነው፣ ያው ሳንቡሳ እንደሚሰራው ማለት ነው። ይሄ ልዩነቱ ቂጣው እንደዚህ ሙሉን ነው የምንጠቀመው፣ ያው ሳንቡሳ ቆራርጠን ስለሆነ እንደዚህ አድርጌ እያዘጋጀሁት ነው ያለሁት። ልጡ ትንሽ ለስለስ ብሎ ነው የጋገርኩትኝ። ብዙም አላበሰልኩትም ኦሬዲ ስለምጠብሰው ለዛ ነው እንደዚህ ያደረግኩትኝ። ይኸው እንዲጣበቅልኝ እንደዚህ ያዘጋቸው ትሊጥ እያደረግኩኝ በደንብ ቆንጆ አድርጌ ጠቀልለዋለሁ። ይኸው በመቀጠል እንደዚህ ደግሞ አነስ ያለች ደግሞ መጨረሻ የጋገርኳት ነበረች እና እሷንም እንደዚሁ አደርግበታለሁ እንደነገርኳችሁ እንደ ቤተሰቦቻችሁ ብዛት እንደ መጠናችሁ ማድረግ ትችላላችሁ። ይህ በእኔ ቤት ለምፈልገው ለቤተሰቦች ብዛት የተጠቀምኩት ነው እና እናንተ ጨምር አድርጋችሁ ከዚህም ቀንስ አድርጋችሁ መስራት ትችላላችሁ። ይኸው እንደዚህ አድርጌ ጨርሻለሁ ማለት ነው። በጣም በጣም ቆንጆ ሆኖልኛል። አሁን እዚህ ጋር መጥበሻዬን ለተወሰነ ሰዓት አግየው ነበር። እንደዚህ ያዘጋጀውት እንደሞ ሮል ጨምርበታለሁ። እያንዳንዱን እዚህ ጋር ቀስ እያላችሁ ማድረግ ይጠበቅባቸዋል። ዘይቱ በደንብ ጋል አድርጌዋለሁ። እዚህ ጋር ዘይቱን ቀስ እያልኩኝ እንዳይፈናጠቅ እንደዚህ ቀስ እያልኩኝ አድርገዋለሁ ማለት ነው። ያጋልኩት ዘይት ላይ እንደዚህ አድርገዋለሁ። በጣም በጣም ቀላል ነው። ይህንን በየቤታችሁ ብትሰሩት መልካም ነው። እንደዚህ እኔ በአትክልት ሰራሁት እንጂ እናንተ ስጋም ጨምራችሁ ሌሎች ግብአቶችንም አድርጋችሁ መስራት ትችላላችሁ። ይህንን ቪዲዮ በሰራው ጊዜ ጾም ነበርና በጾም ወቅት ስለሆነ ነው የጾም ረስብ ያደረኩት። በጣም ቆንጆ ነው ሞክሩት። እንደዚህ ጠብሼ ተመለሻለሁ ማለት ነው። አገላብጬ እንደዚህ ከረሩ ቆንጆ እስኪሆንልኝ ድረስ ጠብሼዋለሁ። ይሄው እንደምትመለከቱ በጣም የሚያምር ቴክስቸር ይዟል። እንዲህ እየሰራችሁ በቤታችሁ ተመገቡት፣ ሞክሩት ብዬ ሪኮመንድ አደርጋችኋለሁ። ይኸው በጣም ቆንጆ ነው የሆነው። ማባያ ከአጠገቡ የተፈጨ ቃሪያ አድርጌበታለሁ፣ ወይም ዳጣ፣ እነዚህ አድርጌበታለሁ። እናንተ ደግሞ ከቻፕ ተጠቅማችሁ መመገብ ትችላላችሁ፣ እንዲሁም መመገብ ይቻላል። እስቲ አብረን ቴስት እናድርገው። በጣም በጣም ቀላል ጣፋጭ የሆነ አሰራር ነው። እንደምትወዱት እንደምትሞክሩት ተስፋ አድርጋለሁ። ለመጀመሪያ ጊዜ ደግሞ ወደ ቻና ላይ መጣችሁ እንኳን ሰላም መጣችሁ እላለሁ። ስራይን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ሁልጊዜ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁልጊዜ ቪዲዮ እንዲስለቅ ይደርሳችኋል ማለት ነው። ስላያችሁኝ ስለተከታተላችሁኝ አመሰግናለሁ። ቻው ቻው፣ ወዳችኋለሁ። መልካም ጊዜ